እንኳን አደረሱ እንኳን አብሮ አደረሰን ሁ የመስቀል በዓል በሰላም አደረሳችሁ። ይህ የሚገኘው ቦንጋ ደቡብ ምዕራብ ኢትዮጵያ ቦንጋ ከፋ ዞን ቦንጋ ከተማ ውስጥ የሚገኘው የመስቀሉ በዓል ደመራ አከባበር ነበረ። ይህን ይመስላል። በዚሁ በደማቅ ሁኔታ የተከበረ በመሆኑ ያው በትንሹ ለማሳየት ፈልገው ነበረ። ያው በትንሹ ከብዛት ሳይሆን በትንሹ ለማሳየት የሞከርኩት የቦንጋ ከተማ የደመራ በዓል አከባበር ነውና እንኳን አደረሳችሁ እንኳን አብሮ አደረሰ እንድል ይፈልጋለሁ። ለመላው ኢትዮጵያ የኦርቶዶክስ ተዋሂዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን ልል ፈልጋለሁ። መልካም በዓል ይሁንላችሁ። እሰይ እንበል ተገኘ መስቀሉ የጥል ግድግዳ የፈረሰበት